ሰርቪስ ሃብ የንግድ አገልግሎቶችን ደንበኛ ማቅረብ ደረጃ ኦንላይን ፕላትፎርም ነው ማለት ነው። ይህንን አገልግሎት ይሰጣል ማለት ነው። የንግድ አገልግሎቶችን ለደንበኞች የሚያቀርብበት ነው። ብዙ አይነት የአገልግሎት ዘርፎች አሉ። እነሱም በደንብ እናያለን። ዋናው ሞቶ ምንድን ነው? ከታማኙ የአገልግሎት ማዕከል አገልግሎቶችን ያገኙ ማለት ነው። ይህም ደግሞ የሚያገለግሉት ሰው አገልግሎቶችን ሰው የሚያገኘው ወይም ደንበኞች አገልግሎቶችን የሚያገኙት አካባቢያቸው ሊሆን ይችላል ወይም ደግሞ ኦንላይን ሰርቪስ ሊሆን ይችላል። በኦንላይን ባሉበት ሆነው የትኛውም ቦታ በየትኛውም ጊዜ ያን አገልግሎት ማግኘት ይችላል ማለት ነው። እዚ ላይ እንደምታዩት ሰርች ማድረግ ይቻላል በሎኬሽን እና ሰርቪስ ላይ አማካኝነት። ከዛ በኋላ ፋይንድ ነው ብላችሁ ሰርች ብታደርጉ ይመጣል። ለምሳሌ አሁን ሰርቻችሁ ደግሞ ፊልተር ማድረግ ትችላላችሁ። ዚጋ እንደምታየት ታይትል ሪሰርችን ሎኬሽንም እዚህ ያስገብታችሁ ወይም ደግሞ ሪሰርቹ በኦንላይን እገዛ ኦፍላይን ነው ወይስ ኦንላይን ነው የሚለውን በፕራይስ ፊልተር ማለት ይችላላችሁ። ከፍተኛ ሬት ያለውን ሬቲንግ አማካኝነት እንዲሁ ፊልተር ማለት ይችላላችሁ። በተጨማሪ ዜጋ ደግሞ ሶርት ማለት ይችላላችሁ። ብዙ ሪሰርች ታይትሎች ካለ አዚጋ የሚወስዱ ወደ ቶፕ የመጣ ወይም ሌተስቱ ከላይ የመጣ ኦልደስቱ ከላይ ደግሞ የሰማለይነት ከፍተኛ ፕሬስ ያለው ከላይ በጣም ከታች እንዲ አማረ ትችላላችሁ ማለት ነው። ወደ ፖም እንመለስና በተመሳሳይ ይህም በሎኬሽንም በሁለቱም ማድረጋችሁ ፋይንድ ነው አብትሉት ለምሳሌ አዲስ አበባ ሆኖ ሪሰርች ሚሰራ ከሆነ የአዲስ አበባ እና ሪሰርች ብቻ ልመጠ ማለት ነው ይ ሀዋሳ ሆኖ ሪሰርች ከሆነ ሀዋሳ ኦንሊ መጣ መጠ ማለት ነው። ከዛ ፋይንድ ነው ስትሉት የቀደሙ ፊልተር ኦፕሽን በደንብ ግጽ ነው ይመጣላቸው ማለት ነው። ቀጥሎ እዚህ ጋር ኮምፒስ ያለው ፖፑላር ካታጎሪስ ነው። ኦፕን ካጋብርሽ ይ እንደመጣጭ ሶፍትዌር ትሬኒንግ አለ፣ በሪሰርች ኮንሰልቲንግ በኢንጂነሪንግ ሶሉሽን አለ፣ ቢዝነስ ኮንሰልቲንግ ሰርቪሶች አሉ። ሌሎሱም የሚንጨምራቸው አሉ። በዚህ አማካይነት ብቻ ምንድን ነው፣ አሁን ይህን ለምሳሌ ግስ የምትነኩት ወደ ሶፍትዌር ትሬኒንግ ወይም እዚህ ጋ ለምሳሌ ሪሰርች ኮንሰልቴሽን፣ ያ ሪሰርች ኮንሰልቴሽን ስትናኩት ወደ ዛ የሚወስድ ማለት ነው። ልክ ቅድም መጣል ማለት ነው። ሪሰርች ኮንሰልቴሽን ስት አክንበለው ነው። ከዚህ በመቀጠል ወደ ሰርቪስ ሰርቪስስ የሚለው ይህ ቢዩ መዋል ምትነኩት ወደ ሰርቪስ ነው መስራችሁ ይህም ደግሞ ከላይ ያለው ሚሆን ሰርቪስ የሚለው ምትነኩትም ወደ ሰርቪስ ሊስቶች ይወስዳቸዋል ማለት ነው። እዚ ጋ እንደምታዩት ብዙ ሰርቪስ ሊስቶች ሁሉም በሁሉም ካታጎሪ ያሉት እዚ ጋ ተዘርዝረዋሉ ማለት ነው። ቅድም ያየነው ኢንተሮፕሽን እዚህም እንዲሁ አለ። ስለዚህ አሁን ከዚህ ውስጥ ሁሉም ካታጎሪ ነው የመጀመሪያ በዲፎልት የሚመጣው ከዛ ግን በእያንዳንዱ ካታጎሪ ፊልተር ማድረግ ትችላለች። ለምሳሌ ሶፍትዌር ትሬኒንግ ብትሮች ሶፍትዌር ትሬኒንግ ብቻ ይመጣላቸዋል ማለት ነው። ፎር ኤግዛምፕል አሁን ብናየው ሶፍትዌር ትሬኒንግ፣ በሶፍትዌር ትሬኒንግ እዛው ጋር ፊልተር አድርገው ያወጣላቸዋል ማለት ነው። ከዚሁ ደግሞ በሰርቪስ ላይ ለምሳሌ ሶሊድ ወርክ ይላላ ሶሊድ ወርክ ብቻ እንዲመጣሉ ማድረግ ይችላል ማለት ነው። ሶሊድ አርክናይት ስለተጻፈ እዚያ ሬ እንዲሆኑ እኮ ኔትወርክ ብድክ አመጣልኝ ማለት ነው። እዚህም ሎኬት የምትሉት አዲስ አበባ እኮ አዲስ አበባ ሐዋሳ እኮ ነው አሁን ሐዋሳ ብለው ምንም የት ላይ ነው ከሆኑ ሁሉ ወርኩ ነው ሐዋሳው ማለት ነው። ስለዚህ ምንም አያመጣም ማለት ነው። ነገር ግን አዲስ አበባ ብለው አዲስ አበባ ላይ ያሉትን ያመጣልኛል ማለት ነው። ይኸው አመጣልኝ ማለት ነው። በተጨማሪ የሶፍትዌር ትሬኒንግ ነው በአካል ነው የሚሰጠው ያስጥር ስልጠናው ወይስ በኦንላይን ነው የሚሰጠው የሚለው በኦፍላይን ከኦንላይን ከሆነ ሁለቱ ማብረት ስላላቸው ከዛ እናተ ፊልተርውት አድርጋቸው ለምሳሌ ኦፍላይን ነው ማለት ነው። ስለዚህ የሰውዬ የሚሰጠው በኛ ፕላትፎርም በኩል ከሆነ አሁን በይሳ ኦፍላይን ነው ማለት ነው። ነገር ግን ኦፍላይን ብሎም በራሱ ደግሞ ምናልባትም ራሱን በጉግል ሚት ምናምን ማስልጠን ከፈለገ ማለት ነው። ነገር ግን ኦንላይን ካለው እኛ በዙም አማካኝነት ያን አገልግሎት የሚሰጡበት መንገድ ስላለ ነው። ስለዚህ ኦንላይን የሚለው ከእኛ የራሳችን ነው፣ ላይ ደግሞ ከእኛ ውጪ ሆኖ ነው። ስለዚህ ማንኛውም ሰው በቃ ኦንላይን ካለ አውቶማቲካሊ የኛ ሲስተሙም በዙም ጋር ያገናኛችኋል ማለት ነው፣ በዙም አማካኝነት። በተመሳሳይ እዚህም ፊልተሮች የፕራይሲንግም የሬቲንግም እንደቅድሙ በተመሳሳይ አርጉ ማለት ነው። እዚህም ሶርቱ እንደምታዩት ይላለት። ከዛ የአንድን ሰርቪስ ፈልጋችሁ ና የምትፈልጉትን ስታገኙ ዲቴሉም ታይታላችሁ ማለት ነው። ዲቴሉም ደግሞ ያው አሁን የነካሁትን ታይትሉን ወይ ኢሜጁን ክሊክ ስታደርጉት ወደዛ ይወስዳቸዋል፣ ወደ ዲቴል ፔጅ ይወስዳቸዋል። ከዛ እዚህ ጋር ሙሉ ዲቴል ዲስክሪፕሽን አለ ማለት ነው። ከዛ ይሄ ሰርቪስ፣ አንዳንድ ሰርቪሶች፣ አንዳንድ አገልግሎቶች ቀጠሮ መስያዝ የሚያስችሉበት ሁኔታ ወይም አገልግሎት ሰጪው ቀጠሮ እንዲያዝበት ከፈለገ በቀጠሮ አማካኝነት ስራው መስራት ከፈለገ እና ደንበኛው ደግሞ ያደዛ አገልግሎት ቀጠሮ መያዝ ከፈለገ ይቺ መንካት ነው ማለት ነው ለዚህ ስለዚህ ይቺ ቡክ ምትላንተናቃላችሁ ከዛ ሰውየውን ትመርጣላችሁ። ብዙ በግሩፕ የሚሰራ ከሆነ ብዙ ሳኮች ስለሚኖሩት እናንተ በሚቀርባችሁም ቦታ ያለውን ስታፍ ሜምበር በተለያዩ ቦታ ሆነ ሊሰሩ ስለሚችሉ፣ ምክንያቱም ምትፈልጉትን ሰው ትመርጣላችሁ። አንድም ከሆነ አንድ ቬንደር ሆነ አንድ ቬንደር ታደረጋላችሁ። ከዛ ሰውየው አገልግሎት ሰጪው የራሱ ከጥሩ የሚያስይዝበት ጥሩ እንዲያዝበት የሚፈልገውን ሰዓት ራሱ ስኬዩ ስላደረገ በዛ ስኬዩ አማካይነት ነው እናንተ የሚመቻቸውን ሰዓት ምትመርጡት ማለት ነው አሁን ለምሳሌ ይህ ሰው መንዳይ ቀን ይመቸዋል ማለት ስለዚህ መንዳይ ቀን እነዚህን ሰዓቶች ቦክ ማድረግ ትችላላችሁ ብላቸዋል ማለት ነው አሁን ነገር ግን ወይ ንስደ ቢያደርገው ምንም ደብተት ነው የለም ማለት ነው እዚህም ቀናቶችን በሳምንት ከሌለ ኔክስት ብላችሁ ማውጣት ትችላላችሁ ደብተት ግልጽ ነው አይደለም ኔክስት እዚህ ጋር የማታዩቸው ቱስዴይና ሰንደይ አልሰራም ብሎ ስለሰበ ነገር ግን ዌንስዴ ይሰራለሁ ካለ ይሰራለሁ ቢልም ደግሞ ሳቱን ካለ መቻችን ታይም ስሎቱ እዚህ ጋር አታዩትም ማለት ነው። ኢንዌስ ባግ ማለት ትችላላችሁ። ብቻ ቀኑን አይታችሁ በስነ ስርዓት፣ ለምሳሌ እዚህ ጋር ኖቬምበር ሃያ ሃያ አምስት እዚህ ጋር ዌንስዴ ቀን ነው፣ አስራ ዘጠኝ ቀን ነው። እዚህ ቪዚተርስ መርታላችሁ ታይም ፍሎት የለውም። ነገር ግን አሁን ማን ብናደርገው እና ኖቬምበር 17 የሚለው ውስጥ ነው። ከዛ በኋላ እንደ ከስተመር ሎጊ ማድረግ አለበት ማለት ነው። ከስተመሩ ሎጊ ካላደረገ ወገን ባያደርግም ወይም አካውንት ባይኖረውም ደግሞ እንደ ገስት ዩዘር ሆኖ በገስት ዩዘር አማካኝነት ልካውን ስንነከው ይሄ ሙሉ ዳቱን በመሙላት ከዛ በኋላ ኔክስት ማለት ይችላል። ከዛ በኋላ ፔመንት ነው። ፔመንት ደግሞ ቀጥታ ኔክስት ስትሉት ወደ ፔመንት ነው የሚወስደው። ፔመንት የሚከፈለው ወደ ሰርቪስ አፒዲሲ ነው፣ ወደ ዋን ሴንተር ነው የሚከፈለው እንጂ ቀጥታ ለአገልግሎት አቅራቢው አይደለም ማለት ነው። እዛ አገልግሎቱ ከተሰጠ በኋላ ነው ከሰርቪስ ፔሊሲ ወደ አገልግሎት አቅራቢ የሚመለሰው ይህም ደግሞ የሚሆነው አገልግሎት ተቀባዩ ኮንፈርም ሲያደርግ ብቻ ማለት ነው። ኮንፈርም የሚያደርገው ይህን አገልግሎት አግኝቻለሁ፣ በትክክል አግኝቻለሁ ብሎ ከአካውንቱ ገብቶ ኮንፈርም ያደርጋል። ስለዚህ ሰርቪስ ፔሊሲ ደግሞ ያን ገንዘብ ወደ አገልግሎት አቅራቢው ያስተዳድፋል ማለት ነው። ይህን ከከፈላሲ በኋላ እንደምታደረጉት ኮንፈርም ከፍያለ ማለት ነው። ከዛ በኋላ ኢሜይል ይደርሳችኋል። ከዛ በሰርቪሳል በኩል ፔመንቱ በሪፋይ ይደረግና አሁንም ፔመንቱ በሪፋይ ከሆነ አናዘር ኢሜል ይደርሳችኋል ማለት ነው። እያንዳንዱ ፕሮግረስ ላይ ስታተስ ሲቀየር ኢሜል፣ ኮንፈርም ሲደረግ፣ ፔመንት ኮንፈርም ሲደረግ፣ ፔመንት ኮንፈርም ሲደረግ፣ ኦርደሩ አክሴፕት ሲያደርገው ወይም ሪጀክት ሲያደርገው፣ በማንኛው ምክንያት ብቻ የተለያየ ለጥ ሲደረግ ኢሜል ይደርሳቸዋል ሜላችሁን ቸክ ማድረግ አለባችሁ ማለት ነው። ልክ በዚህ መንገድ ይሰራል ማለት ነው። ሜላችሁን በዚህ አካውንት ከስተመር አካውንት ላይ አገልግሎት ፈላዩ ቸክ እያደረገ ፕሮግረሱን ማየት ይችላል ማለት ነው። ሰርቪስ ጊት የለ እንዳለ አሁን በኮነ ግን ለጓደኛ ሻር ማድረግ ትችላላችሁ። እዚጋ እንደምታየው ለጓደኛ ሻር ማድረግ ትችላላችሁ። እዚጋ ደግሞ ሰውየውም መደው ለሰው የማየት በቀጥታ ማግኘት ከፈለጋችሁ የቢዝነስ ስልክ ስለሆነ ችግር የለውም፣ መደወል ትችላላችሁ። የስራ ሰዓቱን ማየት ትችላላችሁ። ሬሱ የሚገኝበትን ቦታ አሁን እዚህ ጋር ላቲቲውድ እና ሎንጊቲውድ ቢያስገባ ኖሮ ኢቨን ማፕ ራሱ ሰው ይደረጋል። በዛ አማካኝነት በጉግል ማፕ ራሱ ታግዛችሁ የስራ ቦታ መሮት ትችላላችሁ። በዚህ መንገድ ይሰራ ማለት ነው። በዚህ ቃም የምታዩት ነገር ምንድን ነው? ቬንደርስ ነች። ቬንደርስ ደግሞ አገልግሎት አቅራቢዎች ዝርዝር የሚገኝበት ቦታ ነው። አገልግሎት የሚሰጡት የንግድ ባለቤቶች ወይም ግለሰቦች፣ ድርጅቶች ወይም ግለሰቦች ሊስት የተደረጉበት ቦታ ነው ማለት ነው። እዚህ ጋር እንደምታዩት እንግዲህ ቬንደርስ ምንድን ነው በቃ አገልግሎትን የሚሰጡ ግለሰቦች ወይም ድርጅቶች የሚገኙበት ቦታ ነው። እነሱን ደግሞ በስማቸው እዚህ ጋር ዩዘር ነው ያለ አደለ? ወይም በስማቸው በዋና በሜን ስማቸው ፉል ኔማቸው ወይም ኦርጋናይዜሽን ኔም ሊሆን ይችላል። ኦፍኮርስ በዚህ አማካኝነት ወይም ደግሞ በሎኬሽን አማካኝነት ሰርች ማድረግ ትችላላችሁ ማለት ነው። ከዛ ለምሳሌ አሁን አንድን ቬንዳር ስትነኩት ወደ ዲቴል ይወስዳችኋል። አሁን ለምሳሌ ይሄ ቬንደር ዲቴሉ ይሄን ይመስላል። ልብሶ አገልግሎቶች እዚህ ጋር ሊስት ይደረጋሉ። ምንም አገልግሎት አልጠፈም። እንግዲህ ከዚህ ጋር እንደምታየት ደግሞ ያሉት አጠቃላይ የአገልግሎት ብዛት የሚሰጠ የአገልግሎት ብዛት ምንም ሊሚት አናደርግም እኛ ብቻ እስኪሉን፣ እኛ በሪፍ ያደርገን ነው የምናደርግ እንጂ፣ ከዛ በኋላ የፈልገውን አገልግሎት ስኪል እስካለው ድረስ መለጠፍ ይችላል ማለት ነው። ከዛ ምን ያህል ኦርደር ኮምፕሊት እንዳደረገ ኢሜል ለምሳሌ ኢሜሉ መያዙ ያለ ሁሉም ዲቴሎች እዚህ ጋር አሉ። ከዛ ቬንደሩን ዲቴል ስትነኩ ደግሞ ተጨማሪው ነገር ምንድነው ኮንታክት ማድረግ ትችላላችሁ። ማንኛውም ወብሳይት ላይ ሆኖ ኮንታክት ፔጅ እንዳለ ሆኖ እዚህም ለእያንዳንዱ ለእያንዳንዱ አገልግሎት አቅራቢ ነው ይሄ ኮንታክት የሚላክለት እንጂ ወደ ሰርቪስ አባላል። ስለዚህ ስማችሁን ትጽፋላችሁ፣ ኢሜል ትጽፋላችሁ፣ ሰብጀክቱን ትጽፋላችሁ እዚህ ጋር ዋና ሙሉ መልክታችሁ በአማርኛ መጽፍ ትችላላችሁ። ሴንድ ማድረግ ነው ከዛ በኋላ ምንድነው ሚሴጁ ይደርሰዋል ማለት ነው። ይሄ ኮንታክት ፔጅ የኛ ዲቴል ነው። ከነበት ያለንበት ነው፣ አድራሻ ጠቁበት ነው። እዚህ ጋር ቋንቋ ነው፣ ችግር የለውም። አሁን ኮርስ እንግሊዝኛ ብቻ ነው፣ ሀገራችን ሎካል ቋንቋዎችን ስለምንጨምር እሱም አቫይሌቤል ነው።